በጃፓን ውስጥ እየኖረ የሚገኘው ሃንዞ ሃሳሺ ከሚስቱና ከትንሹ ልጁ ጋር አብሮ እየኖረ ይገኛል። ውሃ ላይ መጣም ከዛ በሄደበት ሰዓት ላይ ግን እዛ የነበሩ ሰዎች መገደል ይጀምራሉ። ገዳዩም ቢሃን የሚባለው ሰው ሲሆን ወደ ሃንዞ ቤትን በመጣበት ሰዓት ላይ ሚስቱ ሕፃኑን ልጅ መሬት ውስጥ ትደብቀዋለች። እናም ከሌላኛዋ ልጇ ጋርም ለመሄድ ባሰበችበት ሰዓት ላይ ግን ትያዛለች። ቢሃን ከሰውነቱ ውስጥ በረዶ የማውጣት ችሎታ ስለነበረው ይህንን እነሱን ለማስፈራራት ይጠቀምበታል። ሃንዞም የሚስቱን ጩኸት በሰማበት ሰዓት ላይ ወዲያውኑ እየሮጠ ወደ ቤቱ ይመለሳል። ወታደል ሆኖ ግን ዘግይቶ ነበረ ምክንያቱም የቤተሰቡን አባላት ያገኛቸው በበረዶ ደርቀው ነበረ። ተጨማሪ ነፍሰ ገዳዮችም ይመጣሉ። ቢሆንም ሃንዞ ግን ባለው ችሎታ በቀላሉ ያሸንፋቸዋል። ተጨማሪ ነፍሰ ገዳዮችም ወደሱ እየመጡ መሆናቸውን በተገነዘበ ሰዓት ላይ ኩና እየተባለውን መሳሪያ በመጠቀም አንድ በአንድ እነሱን ይጨርሳቸዋል። በመጨረሻ ግን ከነሱ በላይ የነበረው ቢሃን እየጠበቀው እንደነበረ ይመለከታል። ከዚያም ሁለቱ ከባድ ድብድብ የሚያደርጋሉ። ቢሃንም በመጀመሪያ ኩናዩን በመጠቀም አንዞን ሆዱን ይወገዋል። ድብድቡም ከቀጠለ በኋላ ግን በመጨረሻ በድጋሚ በኩናዩ ትከሻውን ይወጋውና ነፍሰ ገዳዩም አንዞን ያሸንፈዋል። እሱም ከሄደ በኋላ አንዞ እያለቀሰ የነበረውን የህፃኑ ልጅ ድምጽ ይሰማል። ወደዛም እየተንፏቀቀ ለመሄድ ቢሞክርም ነገር ግን እዛ ሳይደርስ መጨረሻ ላይ ይሞታል። ሰውነቱን በሚካጠልበት እሳት ላይ እጁ ላይ የሚገኘው የድራገኑ ምልክት ይጠፋል። ከደቂቆች በኋላ ግን ወደ ቦታው ሬደን ይመጣና ህጻሉን ልጅም ከሱ ጋር ይዞት ይሄዳል። በዚህ ጊዜም ፊልሙ የምድር ግዛት በመቅሰፍት እንደተቀጸፈችና በየጊዜው በየጊዜውም የሚደረግ ውድድር እንዳለ በዚህም ውድድር ላይ የሚሳተፉት ደግሞ በምድርና በውጭኛው ዓለም የሚገኙ ሲሆኑ ይህንንም ውድድር ያሸነፈ ብቻ ምድርን የሚገዛት ይሆናል። ከምድር የሚመረጡት ቡድኖች ደግሞ ሁሉም ከሃንዞ ሃሳሺ ደም ዘር ውስጥ መሆን ይኖርባቸዋል። ወደ አሁኑ ጊዜ ስንመለስ ኮል ያንግ የቦክስ ተወዳዳሪ ነው። በውድድሩም ላይ ግን ይታነቅና ማምለጫ በማጣቱ ምክንያት እጅ ሰጥቶ ይሸነፋል። ከውድድሩ በኋላ ኮል በተቀመጠበት ልጁ ኤሚሊ መጣ ታገኘዋለች። በዘን ሰዓት ላይም ጃክስ ብሬክ የሚባለው ሰው ኮል ያንግ ላይ የድራገኑ ንቅሳት እንዳለበትና ይህም ደግሞ ከሃንዞ ሃሳሺ እንደሆነ ተረድቷል። ስለሱም በጠየቀው ሰዓት ላይ ኮል ሲወለድም አብሮት የነበረው እንደነበረና ያን ያክል አዲስ ነገር እንዳልሆነ ይነግረዋል። ከዚያም ትተውትም ይሄዳሉ። በውጭኛው ዓለም ላይ ቢሃን ወደ ሰብ ዚሮ ተቀይሯል። ወደ አለቃው ሼንግ ሱጋርም ይመጣል። እሱም ስለ ትንቢቱ ፈርቶ ነበር። ቢሆንም ሰብ ዚሮ ግን ሃንዞና ከሱ ሚወጡት ዘሮች በሙሉ ውድድሩ ገና ሳይደርስ እንዳጠፏቸው ይናገራል። ቼንግ ግን ወደ ምድር ግዛት በድጋሚ ተመልሶ የቀሩ የሃንዞ ዘሮች ካሉ እንዲያጠፋቸው ይነግረዋል። በዚህ መልኩም የሚመጣውን ውድድር እነሱ ማሸነፍ ይችላሉ። ኮልና ሚስቱ አሊሰን ልጃቸውን ይዘው ራት ይወጣሉ። በድንገትም በነበሩበት ካፌ ውስጥ በረዶ መዝነብ ይጀምራል። ቢሆንም ግን ጊዜው በጋ ስለነበረ ይህ ጥርጣሬ ውስጥ ይከታቸዋል። ኤሚሊ ፊት ለፊት የነበረውም ጠረጴዛን በበረዶዎች ይሸፈናል። ልክ በዛን ሰዓት ላይ ግን ሰብዚሮ ወደ እነሱ አካባቢ መጥቶ ስለነበር ነበር በቅርብ የሚገኙትንም ሰዎችም እያጠቃም ይሄዳል። እንደ ዕድል ሆኖ ጃክ በመኪና ውጭ ሆኖ እየጠበቃቸው ስለነበረ ቤተሰቡ ሊመጣባቸው ካለው አደጋ ሊተርፉ ችለዋል። ኮልም እሱን እንዲያምነው በሚል የእሱ ሆድ ላይም የሚገኘውን የድራገኑን ምልክት ያሳየዋል። ይህም ለውጊያ መመረጡን የሚያሳይ መሆኑንም ይነግረዋል። ከሁሉም መኪናውን እየነዳ ቤተሰቡን ከዚህ እንዲያደረግ ከነገረው በኋላ እሱ በሌላ በኩል ከሰብ ዚሮ ጋር ለመፋለም ይወሰናል። ነገር ግን በመንገዱ ሶኒያ ብሌድ የምትባለውን ሴት ሄዶ እንዲያገኛት ይነግረዋል። ከዚያም ጃክና ሰብ ዚሮ በተተዋው ህንፃ ላይ መደባደብ ይጀምራሉ። ወዲያውኑም የጃክን ጠመንጃ በበረዶ ይሞለዋል። ጃክ ቢፋለመውም ነገር ግን ተፋላሚው በጣም ጠንካራ ነበረ። እናም እጆቹን ወዲያውኑ በበረዶ የሚያደነዝዘዋል። ከዚያም ወደታችም ይጥለዋል። ኮል ቤተሰቦቹን ደህንነታቸው በሚጠበቅበት ቦታ ካስቀመጣቸው በኋላ ወደ ሶኒያ አድራሻ ለማምራት ይወሰናል። በሌላ በኩል ቼንግ እና ቡድኑ ገና ውድድሩ ሳይጀመር ቀድመው ውጊያውን በመጀመር ልክ ያልሆነ ነገር እየሰሩ ነበረ። ከውድድሩ በፊትም ተቃራኒውን ቡድን እየገደሉ ይገኛሉ። ኮልም ወደ ሶኒያ ባመራበት ሰዓት ላይ በመጀመሪያ ግን ልታቀው ስላልቻለች ትመተዋለች። በመጨረሻም የድራገኑን ምልክት ያሳያትና ወደ ኮንቴነሩ ውስጥም ታስገባዋለች። ጃክም ይህንን ምልክት ያገኘው ይህ ምልክት ከድሮ የነበረውን ሰው በማሸነፉ ምክንያት እንደሆነ ትነግረዋለች። በዚህ መልኩም ያንን ሰው ወደ ገደለው ሰው ምልክቱ የሚዘዋወር ይሆናል። ከዛ በተጨማሪም ምድር ላይ ባሉና ውጪ ባሉ ሰዎች የሚደረገውን ታላቅ ፍልሚያም ታሳየዋለች። ይህም ደግሞ ሞርታል ኮምባት ይባላል። ከዚያም ኬኖ የሚባለውን ሰው ደግሞ እንተዋወቀዋለን። ነፍሰ ገዳይ ሲሆን፣ ነገር ግን ከሃንዞ የተተላለፈው ምልክት እሱም ላይ ነበረበት። ሶኒያም አሁን ላይ እሱን አስራውም ትገኛለች። ድንገት በዛን ሰዓት ላይ አንድ አውሬ እነሱ ወዳሉበት አካባቢ ይመጣል። ምራቁም በጣም አደገኛ ስለነበረ ኬኖም የሱን ምራቅ በመጠቀም የታሰረበትን ካቴና ይፈታል። ከአውሬው ጋርም ከተዋጋ በኋላ በመጨረሻ ልቡን ያወጣለትና ያሸንፈዋል። ሶኒያም በጥቃቱ ምክንያት የነበሯት መረጃዎች በሙሉ መጥፋታቸውን ትመለከታለች። ኬኖም ሶኒያ መሄድ የፈለጋቸው ወደ ሬደን ቤተ መቅደስ እንደሆነ ደርሶበታል። ስለዚህም ያ ቦታ የት እንደሆነ እንደሚያውቅና እሱ እንደሚወስዳት ይነግራታል። ሶኒያም በውሸት ያንን ቦታ የሚያሳያት ከሆነ ሶስት ሚሊዮን ዶላርን እንደምትሸልሞ ትነግሯለች። እሱም በሀሳቡም ይስማማል። በቀጣይም ፕሌኑን በመጠቀም ወደዛ አካባቢ ይሄዳሉ። እንደደረሱም በፓራሹት ይወርዳሉ። ከረጅም ጉዞ በኋላ ቤተ መቅደስ ውስጥ ይገኝ የነበረው አንደኛው ሻምፒዮን ወይም ሉካንክ ወደ እነሱ በመምጣት ያለውን የእሳት ችሎታም ያሳያቸዋል ወደ ቤተ መቅደስ ውስጥም ካስገባቸው በኋላ ምድራዊና ምድራዊ ያልሆኑ ፍጡሯን የሚያደርጉትን ውጊያ በስዕል ይመለከታሉ። ሉካንክም ልምምዱ ወዲያውኑ መጀመር እንዳለበትና ሻምፒዮኖቹም ያላቸውን ፓወር ማያውቁ ከሆነ ውድድሩ መሸነፋቸው ማይቀር መሆኑን ይናገራል። ሶኒያም ሊሞ ተዳርሶ የነበረው ጃክ እጁ ቢቆረጥም ነገር ግን እዛ እየታከመ መሆኑን ትመለከታለች። ከዚያም ሉካንግ ሁሉንም የምድር ሻምፒዮኖችን ከሬደን ጋር ያስተዋውቃቸዋል። እሱም ባሉበት ሁኔታም ደስተኛ አልነበረም። እናም ከዚህ በፊት በነበሩት ውድድሮች የውጭኛው ዓለም ዘጠኝ ጊዜ እነሱን አሸንፎ እንደነበረና የመጨረሻውንና አስረኛውን ውድድር የሚሸነፉ ከሆነ ምድርን ከዚህ በኋላ የሚገዟት እነዛ እንደሆኑ ይናገራል። በድንገት ወደ ቤተ መቅደሱ ሰብዚሮ ይመጣና ሉካንግንም ያጠቀዋል። ሁምሎም በዛን ሰዓት ላይ የአጎቱን ልጅ ለማገዝ ሲል የብረት ኮፍያውን አድርጎ ይመጣል። ቼንግሱክ እና ማሊና ከሱ ጋር አብረው ነበር ይመጡት ቢሆንም ብሬደን ግን በመሐላቸው ይገባል። እናም የመብረቁንም ማገጃ በመጠቀም ከውጪው ዓለማትም ይመጡት የምድሮቹን እንዳያጠቋቸው ያደርጋል። እነሱም ከሄዱ በኋላም የኮልና የኬኖን ፓወር ለማውጣት ሲባል አንድ ላይ ልምምድ ለማድረግ ይወስናሉ። ቢሆንም ሶኒያ ግን የድራገኑ ምልክት ስላልነበረባት ልምምዱን መቀላቀል እንደማትችል ይነገራታል። ጃክ በመጨረሻ በነቃበት ሰዓት ላይ አሁን የብረት እጅ እንደተገጠመለት ይመለከታል። እነሱን ለመጠቀም ቢሞክርም ነገር ግን ድሮ ከነበረው ፓወር ጋር ሲነጻጸር ግን ምንም ጥቅም የለሽ ሆኖ ያገኘዋል። ሶኒያም ግን ታበረታተዋለች። ኮልም ከኩምላው ጋር ይደባደባል ቢሆንም ኩምላው ግን ምንም አይነት ፓወሩን ሳይጠቀም ራሱ እንዲሁ ያሸንፈዋል። በሌላ በኩል ኬኖም እንደዛው በሉካንግ ይሸንፋል። ሉ ኪያንግ የኮልን ቁስል እየፈወሰ በነበረበት ሰዓት ላይ ኦርካና ወይም ፓወራቸው የሚገለጠው የመኖር ዓላማቸውን ባገኙ ሰዓት እንደሆነ ይነግረዋል። ራት በሚበሉበት ሰዓት ላይ ኬኖ መጥፎ ነገሮችን ያወራል። በዚህም ኩምላውና ሉ ኪያንግ መናደድ ይጀምራሉ። ምንም አቅም ከሌለው ሙሻ ጋርም መስለውም መስለው ይናገሩታል። ኬኖ በዚህ በመናደድ በድንገት ካይኑ ውስጥ የሊዘር ብርሃንን በመውጣት ሊያጠቃቸው ይሞክራል። ያለውንም አዲስ ኃይል በተመለከተ ሰዓት ላይ በዛ ይደሰታል። በቀጤው ቀን ከልምምዱ በኋላ ሬደን ወደ ኮል በመምጣት ምንም ፓወር ወይም ኦርካና ስለሌለው ያለሱ ደግሞ ጥቅም የለሽ ስለሆነ መለስ ይነግረዋል። ምንም እንኳን ከሀንዞ ቤተሰብ መምጣቱን የሚያሳይ የድራገን ምልክት ቢኖረውም ነገር ግን ምንም ጥቅም እንደሌለውና ያም የተከሰተው ደግሞ እሱንም ያዳነው ደግሞ ሬደን በሃንዞ ቤት ስር ያገኘው ህፃን ልጅን በአንሳቱን ተከትሎ እንደሆነም ይናገራል። ከሁሉም ተስፋ በመቁረጥ ሬደን በከፈተው ፖርታል ውስጥ ይገባል። ይህም ወደ ቤተሰቡ እንዲመለስም ያደርገዋል። በውጭኛው ዓለም ውስጥ የሚገኘው ቻንግሱን ሁሉንም ተዋጊዎችን ይሰበስባል። ከእነሱም መካከል ኒታራ፣ ካባል፣ ራይኮ ና ፕሪንስ ጋሮም ይጠራሉ። ለሚመጣውም ውድድርም የተመረጡ ነበሩ። ካባል ከዚህ በፊት ኬኖን በደንብ የሚያውቀው ይመስላል። እናም የሬደንንም ማገጃ እንዲሰብረው እንደሚያሳምነውም ይናገራል። ከዚያም በመጨረሻ በቤተ መቅደሱም ሄዶ ኬኖን ያገኘዋል። ብዙ ገንዘብን እንደሚሰጠውም በማሳመን ካታለለው በኋላ እነሱን መቀላቀል እንዳለበትና የሬደንንም ማገጃም ማጥፋት እንዳለበትም ይነግረዋል። እሱም በሐሳቡ በመስማማት ሄዶ ማገጃውን ያጠፋዋል። በቀጣይ ቻንግሱንና ወታደሮቹ ወደ ቤተ መቅደሱ ይመጣሉ። ኬኖም አሁን ላይ ከነሱ ጋር ሆኗል። ጃክም ራይኮን ይዋገዋል። ነገር ግን ምንም አይነት አቅም አልነበረውም። ከባልም ወደ ሉካንግ በመምጣት ከሱ ጋር ይዋጋል። በሌላ በኩል ሶኒያ ከማሊና ጋር ደግሞ ትዋጋለች። በመጀመሪያም በቢላዋ ልትወጋትም ችላ ነበረ። ቢሆንም ሶኒያ ግን ከሻምፒዮኖቹ ወይም የድራገኑ ምልክት ካለባቸው መካከል ስላልነበረች እሷን መግደል ምንም አይነት ጥቅም ስለማይሰጣት ልትምራትና ላት ገላት ትወስናለች። ኬኖ ግን በተሰባበረው ድንጋይ ሊገላት ይወስናል። ጃክም ይህንን ተመልክቶ ሶኒያ ላይ የወደቀባትን ድንጋይ ለማንሳት መታገድ ይጀምራል። በትግሉ መሃል ላይ ግን ድንገት የነበሩትን የብረት እጆች ወደ ሌላ ጠንካራ ወደሆነ ብረት ይቀይራቸዋል። ድንጋዩንም ካነሳለ በኋላም ያተርፋታል። ሁምላው በቀጠይ የብረት ኮፍያውን በመጠቀም ቼንግሱን ለማጥቃት ይወስናል። ቢሆንም ናይታራ ግን በመሃል ትገባለች። ባለው ችሎታ ገንሷን ሊያሸንፍ ችሏል። በሌላ በኩል ባለ አራት እጁ ጎሮ ምድር ላይ ወደሚገኘው ወደ ኮል በመምጣት እሱንና ቤተሰቡን ለማጥቃት ይሞክራል። ኮልም እሱን ለመዋጋት ቢሞክርም፣ ነገር ግን ያን ያክል አቅም አልነበረውም። ከዚያም ፍጥሩ ቤተሰቡን ባሉበት ለማጥቃት ይሞክራል። ኮልም ቤተሰቡን መጠበቅ እንዳለበት ባሰበበት ሰዓት ላይ የነበረውን ኦርካና ይካታል። የም ሰውነቱን በወርቃማው ትጥቅም የሚሸፍን ነበረ እናም በያዘው መሳሪያም ጎሮም መዋጋት እንዲችልም ያደርገዋል። ኮልም ጊዜ ሳያባክን ባለው ችሎታ እሱን ሊያሸንፈው ችሏል። ሬደንም በዛን ሰዓት ላይ የተፈጠረውን አስቦ ኮልን ወደ ቤተ መቅደሱ ደሞ እንዲመጣ ያደርገዋል። ምክንያቱም አሁን ላይ የሐሳሺ የደም ዘር በትክክለኛ መልኩ ውስጥ ውስጥ እንደሚገኝም ተገንዝቧል። ከዚያም ባለው ችሎታ ሬደን የሱን ሻምፒዮኖች በሙሉ ከቤተ መቅደሱ ያወጣቸዋል። ቢሆንም ኩምላው ግን በሼንግሱን ተይዞ ስለነበረ አብሯቸው ሊሄድ አልቻለም። እናም ነፍሱን ሼንግሱም ይወስድበታል። ይህንንም ያደረገው ዘመዱ የሆነው ሉካንግ ባይኑ እየተመለከተው ነበረ። በውጭ ዓለማት የሚገኙትም እነሱን በማያገኟቸው ቦታ ላይ የሚገኛሉ። ሉካንግም ተስፋውን ያጣል። ቢሆንም ሬደን ግን የእሱ አይነት አምላኮች በጦርነቱ ላይ እንዳይገቡ እንደተከለከሉም ይነግረዋል። ከዚያም የሃንዞን ኩናይ ለኮል ይሰጠዋል። የአባቱ ስለነበረም እንዲጠቀምበት ይነግረዋል። ኮልም በውጭ ዓለም የሚገኙትን አንድ በአንድ እያገኙ መጨረስ እንዳለባቸው ሀሳብን ያመጣል። በዚህ መልኩም ጃክ ከራይኮ ጋር እንዲዋጋ ይደረጋል። በሌላ በኩል ሉካንግና ኮል ደግሞ ሜሊና እና ካባልን እንዲዋጉ ይደረጋል። በዚህ ጊዜም ጃክ ተዘጋጅቶ ስለነበረ ለመዋጋት ብዙ አልከበደው። ራይኮንም ከደበደበው በኋላ ያሸንፈዋል። በሌላ በኩል በኮንቴነሯ ውስጥ የምትገኘው ሶኒያ ከኬኖ ጋር ትዋጋለች። አሲድም ፊቱ ላይ የተደፋበትና ለጊዜውም ከአይኑ የሚወጣው ሌዘር እንዳይወጣ ታደርገዋለች። ድብድባቸው ይቀጥልና በመጨረሻም በመስኮቱ ውስጥ ይወድቃሉ። ሶኒያ በመጨረሻ ኬኑን ታሸንፈውና እሱ ላይ የነበረውን ምልክት ወደ እሷ እንዲተላለፍ ይሆናል። ወደ ሉካንግና ወደ ኮል ስንመለስ ከባድ ድብድብ ውስጥ የገቡ ይመስላሉ፣ ነገር ግን በመጨረሻ ሉካንግ የእሳት ድራገኑን በማውጣት እሳቱ ካባለን እንዲበላ ያደርጋል። ሶኒያም አዲስ ያገኘችውን ችሎታ በመጠቀም ኮልን ለመርዳት ትወስናለች። አዲስ ባገኘችው ሞካናም የፕላዝማ ጨረሩን በመጥፋት ማሊናን ትገላታለች። ይበንድ እንዳለ በኮል ቤተሰብ ቤት ውስጥ ሰብዚሮ ይደርሳል። ከዚያም አሊና ኤሚሊንም ያግታቸዋል። ኮልም በመጨረሻ ሰብዚሮ ቤተሰቡን ወዳገተበት ቦታ ይሄዳል። ኮልም በንዴት ተሞልቶ ከኃይለኛው ነፍሰ ገዳይ ጋር መዋጋት ይጀምራል። ቢሆንም ግን ከአቅሙ በላይ የሆነበት ይመስላል። ልክ የኮል ደም ኩናዩም በነካበት ሰዓት ላይ ሐንዞ ከሲኦል እንዲወጣ ይደረጋል እናም በራሱ መሳሪያም ሰብዚሮን ይወገዋል። በዚህ ጊዜም ሐንዞ ስሙ ስኮርፒዮን ሆኗል። እነሱ በሚዋጉበት ሰዓት በሌላ በኩል ኮል ግን ያለውን ችሎታ በመጠቀም ቤተሰቡን ነጻ ለማውጣት ይሞክራል። ከዚያም በኮል እርዳታ አሁን ውጊያቸው ሁለት ለአንድ ሆኗል። ከዚያም ሁለቱም ነፍሰ ገዳዩ ሊያስጨንቁት ችለዋል። ከዚያም ግን ስኮርፒየን ለእሱ እንዲተውለት ከነገረው በኋላ ማስኩን አውለቆ ሲሆንን የሚቆጣጠረው እሱ መሆኑን ከነገረው በኋላ ሰብዚሮን ካፉ በሚወጣው እሳት ያቃጥለዋል። በዚህ መልኩም ከገደለው በኋላ አሊና ኤሚሊም ሊተርፉ ችለዋል። ከመጥፋቱ በፊትም እሱን ነፃ በመውጣቱ ስኮርፒየን ኮልን ያመሰግነዋል። ከዚያም ዘሩንም እንዲጠብቅም ይነግረዋል። በቀጣይ ሬደንና የተቀሩትም ይመጣሉ። የመብረቅ አምላካቸውም ይህንን በተመለከተ ሰዓት ላይ ይደሰታል። ምክንያቱም የሰብዚሮን መሸነፍ ይጠብቅ ነበረ። በሌላ በኩል ሸንግሱንም ይመጣል። የሞቱትን ተዋጊዎቹንም አካልም ይሰበስባል። የምድርን ሻምፒዮኖችንም በቅርቡ ብዙ ወታደሮችን ሰብስቦ እንደሚመለስ ይነግራቸዋል። ቢሆንም ሬደን ግን ወደ ውጭ ዓለም መልሶ ደግሞ ይልከዋል ለሻምፒዮኖቹም ለዛሬ ማሸነፋቸውንና ነገር ግን ተሰብስበው በደንብ መሰልጠን እንዳለባቸውና ጠላት አሁንም ውጪ ስላለ ለሱ መዘጋጀት እንዳለባቸው ይነግራቸዋል። በፊልሙ መጨረሻ ላይ ኮል ቦክስ ወደሚለማመድበት ቦታ በመሄድ አሰልጣኙን አንድ ሰው ሊያገኝ እንደሚሄድ ይነግረዋል። ከዚያም ካሜራው ኮል ጆኒ ኬጅን ሊያገኘው እንደሚሄድ እያሳየን ያበቃል። ይህን ይመስል ነበር። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።